ዋል ጅ ያውቃለሁ፣ ማርያምን ሀዋሳ ያውቃለሁ እኮ። ሰዎች የሀዋሳ ልጅ ነው የሚመስላቸው። ወዴት ሄድክ ደግሞ ንገረኛ። ችግር የለውም። ወዴት ነህ? እዚህ ስንላችሁ እዚህ አትገኙም። እሺ፣ አንተም ከቲክቶክ ነዋሪ ጋር ተከራከር። የት ነህ ታዲያ? ቴዲዬ ውስጥ ብለን ይነገራል። ትልቁ በአደባባይ የተወለድኩበትን ከተናገርኩኝማ በብሄሬት እንደሆነ ያውቃሉ። እኔ ግን ጠርጥሬያለሁ አውቄዋለሁ። ትንሽ አረሳስቼ ዘፈኑን ስከፍት ትልቅ ይገባሃል። ማርያም ተሸነፍን። ኮመንት ላይ ሰዎች አረ ፖለቲከኞች የት ናቸው ያሉት ይላሉ። ፖለቲከኞች የእኔ ቤት ሰዎች ጊፍቱ የት ጋ እንዳለ አያውቁም። ከእናንተ ጋር እየመጡ እኮ ነው የሚዘጠኝ። እነ ብሌንሽናይንማን ናቸው እዚህ ጋር አሉት እነ ዮሲ፣ እነሰጋውን እነ ብሌንቤተሰቸው ለፖለቲከኞች ጊፍቱ የት ጋ እንዳለ ቦታውን አያውቁትም። የዝዋይ ዘፈን ካለ ልከት ነበር ወደ እንትን የለም። ለኤርሚዬ ልጫወት ነበር ፈለግ ፈለግ ከዝዋይ ነ ብለው ነበረ ከዝዋይ እንዲህ ኮመንት ዘፈን ፈለግ ፈለግ ከዲቦራ ጋር አብራችሁ ናቸው። ዲቦራ ጋር ቤተሰብ ናቸው።

እኔም እኮ እንዳንተ ነኝ እኮ። ስንቺ ስሙ ቅጣት ቅጫቸው ማለት አንድ እንትን እላችሁ ስድስት ስድስት የቲክቶከሮች ታሳየው አክት ታደርጋላችሁ፣ እኛ እንገምታለን። ማንም ይሁን ይሄ በጣም ደስ የሚል የሚያዝናና ቅጣት ነው። እግዚአብሔር

ህዝብ ላይ ያላገጠ ሰው ነው። ግን ቲክቶከር ሆን አይሆን አላውቅም። ቁራጭ ዳቦ አፉ ስከቶ ኑሮ ውድ አደለም፣ ኑሮ ውድ አደለም። ኢትዮጵያውያን የምትበሉትን ስለማታውቁ ነው እንጂ ኑሮ ውድ አደለም።

ሰላም ሰላም ኢትዮጵያውያን፣ እንዴት ናችሁ? ሰላም ናችሁ ወይ? ዮኒ ዮኒ ጨርስኩ። ዮኒ አይደለም። ሰላም ሰላም ኢትዮጵያውያን፣ እንዴት ናችሁ? ሰላም ናችሁ ወይ? ሽቶ አምጥተናል። ሽቶ መንሱር ጭራሽ መንሱ ነው ብለት ይቀራል። እንደ አንተ ነው እኮ ከጭንቅላት አዝበለኛ ምን ነገር ማን ብለን ያመጣው እሺ ወይ ቲክቶከሮችን አታውቋቸውም እንዴ ነው የምለው። አንቺ እዚህ ጋር ኮመንት የጻፍሽው ጡት

ክብሩ ይስፋ፣ ክብሩ ይስፋ፣ ሰይጣን ይደፋ። ተቀይሯል። እናትና ልጁ ነበር እናትና ልጁ ተቀይሯል። ሰይጣን ይደፋ አንድ

እንደ እኔ ቴዲ ሀዋሳ የሚመቸው አለ። በእግዚአብሔር እኔ በጣም ነው የምወደው። በቃ ስነ ስርዓቱ ካልደረሱበት አይደርስ። በቃ ተናግረውት ራሱ በቃ ታግሶ ታግሶ የሆነ ሰዓት ነው የሚያፈነዳው። ልክ ለእልቲን እንደተናገራት ማለት ነው መጀመሪያ ታጠቢ ምናምን ያላትን ታስታውሳላቸዋ። በቃ አልፎ አልፎ በቃ በጣም የተናገሩትን ነው እንጂ አይናገር። ስርዓቱ በዛ ላይ ያው ታውቃላችሁ፣ አወያይ ነው የፖለቲካ አወያይ ነው። እና እሱ ጋር የሚገቡትን በቃ በስነ ስርዓት ማንም እንደፈለገ መናገር አይችልም። ስነ ስርዓት እኔ ምንም የሆን ውይይት ቴዲ ሀዋሳ ቤት ሲወያዩ ነው እኔ ደስ የሚለኝ። ቴዲ ሀዋሳና ሀቢባ በቃ በጣም ነው በቃ ደስ የሚሉት። በቃ ማለት በስነ ስርዓት በስነ ስርዓት ነው እንዲናገሩ የሚያደርጓቸው። እና በጣም ነው የሚመቸኝ ቴዲ እና ውዶቼ ሀገር ውስጥም ከሀገር ውጭም ያላችሁ በያላችሁ በሰላማችሁ ብዙ ይበልና፣ መቼም ሰላም የጠላ የለም አይደለ? ሰብስክራይብ አድርጉኝ። ምንም ችግር የለውም። ከወራቶች በኋላ በራሴ ቪዲዮ መጣለሁኝ። አበረታቱኝ። ላይክ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በእውነት እንደዚህ አሁን ስነ ስርዓት ያለንን ሰዎች ማንም ሰው እያየልን አይደለም። በቃ ማለት አታበረታቱንም እምታበረታቱት ሰውን ከፍ ዝቅ አድርገው ሲናገሩ ምናምን በቃ እኔ ግርም ይለኛል። እነሱ ነው የምታበረታቱት። እኛ ስሽ ምንም መጥፎ ነገር ከንደበታችን የማይወጣውን በእውነት አበረታቱን። ምንም ችግር የለውም አይከፈልበትም። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱን። እኔም ብቻ ሳይሆን ብዙ እንደኔ አይነት ብዙ አለውና አበረታቱን ላለ ውዶቼ በተረፈ ቤታዩን በጣም ነው የምትመቸኝ፣ ያው ምትም በጣም ሳይሆን ግማሽ ግማሽ ነው። ግን በጣም ትናገራለች ምናምን እና እሱን ነገር አልወድላትም፣ ግን ግልጽነቷ ምናምን ደስ ይለኛል። ኤድሜ በስማም ኤድሜ በጣም ነው ወደው በጣም ማለት ነው። ስነ ስርዓት ያለው በቃ በጣም ነው ደስ የሚል በጣም ነው የምወደው። ዲቦም ዲቦም ትመቸኛለች ግን የዲቦራን ቪዲዮ በቅርቡ አይታችሁታል። አሁን ዲቦራ አብዛኞቹ ቲክቶከሮች ቁጭ ብለው ነው የሚለምኑትኝ እና ለእናቴ መኪና መግዛት ፈልጋለሁ፣ አንድ ቀን ተሳክቶልኝ እንደምገዛላት ተስፋ አደርጋለሁኝ፣ መኪና እየነዳሽ ማየት ፈልጋለሁ ስትል በጣም ነው የሳኩትኝ። ለምን እንዴት ነው ቁጭ ተብሎ ተለምኖ መኪና መግዛት ይቻላል ወይ? ለነገሩ ይቻላል እኮ የእኛ ሰው ዝም ብሎ ነው የሚሰጠው። ተግዛኔ ደስ ይለኛል ግን እንዴት ነው አሁን ላይብ ላይ ተቀምጠው እየለመኑ ቤት መኪና የሚገዙት? እኔ ገርሞኛል። የገረመኝ ደግሞ በጃኒ ነው። ጃኒ አሁን ምንም አይነት ስራ አትሰራም። በቃ ሌሊቱ ሙሉ ስትጫወት ነው የምታድረው፣ ጌም ማለት ነው። እና ግን ለእናቴ ቤት ገዛውላት፣ ከክፍለ ሀገር አስመጣኋት ስትል ሰማዋትኝና ለካ እንደዚህም ይቻላል አልኩኝ። ከዚያ በመቀጠል ደግሞ መኪና፣ መኪና እራሱ ገዝታለች እና እንደዚህም ማለት ሰው በጣም ነው የሚሰጠው፣ ማለት እኮ ነው። እኔ ግርም ይለኛል ለካ እንደዚህም ይደረጋል። እኛ ደግሞ ይኸው ለፍተን ለፍተን ደክመን ደክመን እንኳን መኪና አንድ ክፍል ቤትም የለንም። እኛ የምናሳዝን ፍጥሮች እኮ ነን። እና ለእኛ የሚያድልን ሀሳባችንን ያሳካልን ላቸዋለሁ። ውዶቼ በቅርቡ ወደ ሀገር እገባለሁ ድምፄ ምናልባት ከተቀየረባችሁ እምታውቁኝ እህት ወንድሞቼ ትንሽዬ ያመማር ያመማርኩኝ ነው ጉንፋን ነው። እና በቅርቡ ሀገሬ እገባለሁ ከወንድሜ ጋር ከእህቴ ጋራ ቆንጆ ቆንጆ ቪዲዮ እለቅላችኋለሁ። በራሴ ቪዲዮ እመጣለሁ። አሁን ለምን የራስሽን ቪዲዮ ለምን በቪዲዮ አትወጭም፣ ለምን የራስሽን ቪዲዮ አትለቂም ምናምን ልትሉኝ ትችላላችሁ። ያው ያለሁት ሰው ሀገር ላይ ነው እና እንደዚህ በቪዲዮ መውጣት ምናምን አልችልም ከዛ አንጻር ነው። ሀገሬ ስገባ ግን ቆንጆ ቆንጆ ቪዲዮ እለቅላችኋለሁኝ ላችኋለሁ ውዶቼ። እና ደግሞ ሌላ ምንድን ነው ምን ነበረ? እና ውዶቼ በጣም ነው የምወዳችሁ በጣም ነው የማከብራችሁ። ይሁላችሁ። አረብ ሀገር ያላችሁ እህቶቼ እራሳችሁን ጠብቁ። በዚሁ አጋጣሚ እንደው ሳልናገርም አላልፈው ነገር ራሳችሁን ጠብቁ። እግዚአብሔርን ምግብ ብሉ። እኛ ኢትዮጵያውያን ችግራችን ምንድን ነው? ምግብ አንበላም። አሁን ብዙ ልጆች እየታመሙ ሆስፒታል ይገባሉ። በቃ እዛ ሲመረምሩ ምግብ አይበሉም ነው የሚባለው፣ ውሃ አይጠጡም ነው የሚባለው። በእውነት እኔ አንድ የውጭ ዜጋ እንደዚህ ድንገተኛ አደጋ የመኪና አደጋ ወይ የሆነ የወይ የሆነ ነገር ካልደረሰባቸው በስተቀር ድንገተኛ ህመም ዝም ብሎ ካልሆነ በስተቀር እኔ ታሞ ሆስፒታል ተኝተው አሉ ግን ብዙ አይደሉም፣ እንደኛ አይደለም። ስለዚህ እኛ አሁን ጧት ብድግ ብለን ቀጥታ ወደ ስራ ነው የምንገባው። መጀመሪያው ቁርስ ብሉ፣ ምግብ ብሉ፣ ምግብ በደንብ ብሉ። ምክንያቱም የሚያጠነክረው ምግብ ነው። ስለዚህ ጧት ብድግ ብላችሁ ተጣጥባችሁ ለብሳችሁ ምናምን ተቀያየሩና ምግባችሁን ቁርሳችሁን በደንብ ብሉ። ሻያችሁን ወይ ኒውስ ደግሞ ኒውስ ካፌ ኒውስ ካፌ ምግብ ሳትበሉ እንዳትጠጡ፣ በጣም ጉዳት ያመጣል። እንደው ለዚህማ ለብቻው ቪዲዮ ሰራለሁ ወይ ሰራለሁ ነገ ሰራለሁ። በጣም ጉበታቸው እየተነካ በቃ። በባዶ ሆድ ስለሚጠጣ በጣም ሀይል አለው። በጣም ከባድ ነው። አሁን ኒውስ ካፌ ሳንጠን አሁን ጠጣል በጣም እሱን ካልጠጣሁ ወይ ቡና ካልጠጣሁኝ ወይ ሻይ ካልጠጣሁ ቆሚ መሄድ እራሱ አልችልም። እንደ ሱስ ሆኖብኛል። ግን መጀመሪያ ምግብ በደንብ ትበሉና ምግብ በደንብ ትበሉና ከዛ በኋላ ነው ከዛ በኋላ ነው መጠጣት ያለባችሁ ኒውስ ካፌ ውዶቼ። እራሳችሁ እንጠብቁ፣ እራሳችንን እንጠብቅ። ለማን ነው የምንኖረው እንዴ? እኔ አንዳንዴ ለማን ነው የምንኖረው እላለሁ። መድከም መድከም መድከም ድካም ብቻ ይሆንብናል። ደክመን ደክመን ደክመንም ደግሞ ስንታመም መከራ ነው። እግዚአብሔር እግዚአብሔር ያሳያችሁ። የሰራንበትን መታከሚያ ነው የምናደርገው። እና ለዚህ ቪዲዮ ሰራላችኋለሁ ውዶቼ። በተረፈ በጣም ለምትወዱኝ የምታከብሩኝ፣ ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አበረታቱኝ። ድምፄ ቀዝቀዝ ብሏል፣ ያ ጉንፋን ስለያዘኝ ነው ውዶቼ። አጠቃላይ የሰው ዘር በሙሉ ሰላማችሁ ብዝት ይበልልኝ። ሀገራችንን ሰላም ያድርግልን እግዚአብሔር። ስደት ስደት ላይ ያለ ነውም በሰላም ለሀገራችን ያብቃን። ከቤተሰቦቻችን ጋራ በሰላም ለመገናኘት ያብቃን። እውነት ከምንም በላይ ደግሞ ሰላም ነውና እግዚአብሔር ሀገራችንን ይጠብቅልን፣ ሰላሙን ያውርድልን። እውነት ሰላሙን ያውርድልን እና የራሳችንን ሕይወት እንድንኖር ያድርገን እግዚአብሔር። እና ወዶቼ በጣም ነው የምወዳችሁ ማከብራችሁ። ባይ ባይ።